አባቱ እንዲሁም በጓደኛ እንደዚህ በምታዩት ተኮትኩቶ ያደገ መልካም ልጅ፣ የመጀመሪያ እንግዲህ ከምንም በላይ ለዚህ ደረጃ ሲበቃል ደስ ብሎን የመጣን መልካም ልጅ ነው። በፈለጋችሁ እናንተ በምትሉት መሰረት፣ እዮ ይሄ ነው ብለን የማንገልጸው ለእያንዳንዱ፣ ሁሉም ቢናገር ተናግሮም አይዘልቀውም፣ አይጨርሰውም። መብርሃኔ ልብሽን መሻት ትምላለሽ። ነገ ወልደሽ ጥሩ ቤተሰብ መስርተሽ ለማየት ያብቃኝ። ትልቅ ነገር ይገባሻል። እዳርሽን ይባርክልሽ። ትንሽ ነገር ለመናገር እጅግ በጣም መልካም፣ ታታሪ፣ ጠንካራ ልጅ ነው። ለሁሉም ለወጣት በተለይ ተምሳሌት የሚሆን ልጅ ነው። መልካም ጊዜ ይሆንላችሁ። ፈቅደራለች እቴ። በጣም ሞግስ ይገባሻል። ከዚህ በላይ ይገባሻል፣ የእኔ ወርቅ በልጆች ተባረኪ። የአብርሃም እና የሳራ ጋብቻ ያድርግልሽ። በጣም እወድሻለሁ እናቴ፣ በጣም እወድሻለሁ። ጥሩ ነገር እንደሚገጥምሽ ተስፋ አደርጋለሁ። ለእነዚህ ቅን ላደረሰን እግዚአብሔር የተመሰገነ ይሁን። እንጀራዬ ናት፣ ሀብቴ ናት፣ መሰረቴ ናት፣ የመጀመሪያ ልጄ ናት። በጣም እወዳታለሁ። በጣም ነው የምወዳት ደስታ በጣም እኔ እንጃ ወደር የለውም። በጣም ደስ ብሎኝ እወድሻለሁ። ልጄ እወድሻለሁ፣ እወድሻለሁ፣ እወድሻለሁ ከሚገባ